ከእናንተት ጋር አንድ አይነት ነው ወይ? ምክንያቱም ተመሳሳይ በሆነ መልኩ በጣም ብዙ የኢትዮጵያ ፖለቲካ ኃይሎች እዚህ ጫፍና ጫፍ ያሉ በተለያየ አመለካከት ያላቸው ተገናኝተው የመከሩበት መድረክ እንደሆነ በመግለጫው ላይ አይተናልና ከእናንተ ጋር በአንድ መድረክ ላይ ወይም በአንድ ገጽ ላይ ነው ያላችሁት ወይስ በየቦታው እንዲ አይነት ነገር እየተፈጠረ የሚሄድ ከሆነ በጣም አስቸጋሪ ነው። እንግዲህ ከአብሮነት ጋር በተያያዘ አንተ ከጻፍከው መጽሐፍ ጋር ህዝባዊ ቢተኝነትም ጋር ተያይዘው እንግዲህ የሀገራዊ የኢትዮጵያ ሀገር አድን ንቅናቄ የሚባል የሚንቀሳቀሱ ኃይሎች አሉ። አሁን እንደሰማሁት ከሆነ ህዝባዊ ቢተኝነት ላይ ተከታታይ ስራዎችን እየሰሩ ነው፣ በእኛ ሚዲያም በሌሎች ሚዲያም ተጠቅመው ህዝቡ ጋር ለመድረስ ከምንም በላይ ህዝባዊ ቢተኝነት አሁን አንተ የምትላቸውን በዝርዝር ለህዝቡ ማስተማር እየወጡ ቴክኒኮቹን ጨምሮ ሌሎች ነገሮችን የሚያሳውቁበት የግንዛቤ ማስጨበጫ ተከታታይ መድረኮችን እንዳቀዱ ሰምቻለሁ። ከዚህ ጋርስ ልደቱ እንዴት አብረ እየሰራ ነው? ወይስ እንዶ ዝም ብሎ እንዲህ በተበጣጠሰ መልኩ እዚህም ይመሰረታል፣ እዛም ይመሰረታል። ሰው የተበታተነ አደረጃጀት ውስጥ እን አንድ ወጥ የሆነ መመሪያ ማግኘት አለበት፣ ወጥ የሆነ አቅጣጫ መያዝ አለበት እና እስቲ እነዚህ ነገሮችን ማፍታት ከቻልክ ልደቱ ያነሳው መሳይ ይህን ጥያቄ ለምን አንዳንድ እንትኖች ኮንፊውዥን ያለሁኝ የአብሮነት ኢትዮጵያንና አሁን በቅርቡ ከነ አቶ ጀዋር ጋር ያቋቋምነውን መድረክ አንድና አንድ አድርጎ የማየት ችግር አያለው። ይሄ ትክክል አይደለም። ሁለት የተለያዩ አካሎች ናቸው። እንዲሁም ሶስተኛ ደግሞ አቶ ናምን ያሉበት ንቅናቄ ደመዋል እሱም የተለየ ነው። እነዚህን ነገሮች ለይተን ካላየን፣ አንድና አንድ አድርገን ካየን ስህተት ነው የሚሆነው እና ቀላቅሎ የማየት ጉዳይ ያለው የአብረነት ኢትዮጵያ ያው ታስታውሳል ከተመሰረተ ቆይቷል ያው እንቅስቃሴ ማድረግ ከጀመረ ከአመት ተኩል ኦልሞስት ወደ ሁለት ዓመት ሊጠጋው ነው። ፎረሞችን ማዘጋጀት ኢንፎርማሊ በሆነ መልኩ አሁን ኦረዲ በህጋዊ መንገድ ለመመዝገብ እና ቋሚ የሆነ አመራር እንዲኖረው ስራ እየሰራ ነው። የኦረዲ መተዳደሪያ ደንብ እና የምዝገባ ሰነድ እነዚህን አዘጋጅተን አጽድቀን ጨርሰናል። ቦርድ ተቋቁሟል። ሀያ አንድ አባላት ያሉት ቦርድ ተቋቁሟል። ቦርዱ የስራ አስፈጻሚ ምርጫ ለማካሄድ እንቅስቃሴ ላይ ነው ያለው እና በሚቀጥለው አርብ የስራ አስፈጻሚ መረጣ ይካሄዳል። በሚቀጥለው ሳምንት የአብሮነት ኢትዮጵያ ቋሚ አመራር እነማን እንደሆኑ በይፋ ለህዝብ ይገለጻል ማለት ነው እና ከዛ በህጋዊ መንገድ በአሜሪካን ህግ መሰረት ይመዘገባል እና ከዛ በኋላ የምስረታ ዝግጅቱ አለቀ ማለት ነው። በቀጥታ መሬት ላይ ወደ እንቅስቃሴ ነው የምንገባው፣ ወደ ተግባራዊ እንቅስቃሴ ነው የምንገባው አንድ ይሄ የአብሮነት ኢትዮጵያ ነው። በሌላ በኩል ደግሞ ከነ አቶ ጀዋር ጋር ከነ አቶ ስቅኤል ጋር ከነ አቶ አባይ ግደይ ጋር ከነ ነአምን ጋር ከነ ይልቃል ጋር ደግሞ የመሰረት ነው አንድ ፎረም፣ በምስረታ ሂደት ነው ገና። ያ ምን ወዴት አቅጣጫ ነው መሄድ ያለበት፣ ምን አይነት ስራ ነው መስራት ያለበት የሚል ውይይት አድርገን የጠራ ሀሳብ ይዘን፣ ከዛ አሳሰብ ጋር የሚሄድ መተዳደሪያ ደንብ እንዲወጣ ተወስኖ ሰዎች ተመድበን መተዳደሪያ ደንቡን እየሰራ ያለን በድራፍት ደረጃ እያጠናቀቅ ነው። ስለዚህ ምክር ቤቱ በቅርብ ጊዜ ተገናኝቶ ያን ደንብ ያጸድቃል። ካጸደቀ በኋላ ወደ ተግባራዊ እንቅስቃሴ ነው የሚገባው። እዛ ውስጥ ከአብሮነት ኢትዮጵያ የመጣን ሰዎች ያለን፣ ከነናምን ንቅናቄ የመጡ ሰዎች አሉ። ከተለያየ ቦታ የኦሮሞ ድርጅቶች ሲያትን ላይ ከፈጠሩት እንቅስቃሴ የመጡ ሰዎች አሉ። ከተለያየ አቅጣጫ የመጡ ሰዎች ያሉበት ነው። ከደቡብ የመጡ ሰዎች አሉ። የተለያዩ ሰዎች የመጡበት ነው። ስለዚህ ይሄ ነው። አሁን ደግሞ በቅርቡ አውሮፓ ላይ አንድ ፎረም እንደዚሁ ተመስርቷል። ያ ፎረም መጀመሪያ ከዚህ ከአሜሪካ ከፈጠር ነው ከእናቶ ጀዋር ጋር ከፈጠር ነው እንቅስቃሴ ጋር አብሮ እንዲሄድ ነበር የተፈለገው። ግን በሎጂስቲክ ችግር ምክንያት አውሮፓም አሜሪካንም ያለ ነው በአንድ ጊዜ በአንድ ቦታ ማካሄዳቻለ ስለዚህ እነሱ የራሳቸውን ምስረታ እንዲያካሂዱና ከዛ በኋላ ግን የአብሮነትም የነአምን ንቅናቄም የኦሮሞ ልሂቃን ሲያት ላይ የፈጠሩትም አካል አሁን አውሮፓ የተፈጠረው ስብስብ ይሄ ሁሉ ወደ አንድ እንቅስቃሴ እንዴት ነው መምጣት የሚችለው እንዴት ነው መተባበር የሚችለው የሚለውን እየተነጋገርንበት ነው። ወደዛ ደግሞ ለመሄድ ሁሉም ፈቃደኝነቷል። እና ይህን እየሰራ ነው ያለ ነው። እና ምንም የተቋረጠ ነገር የለም። በጣም ከፍተኛ የሆነ የመተባበር ስሜት ነው እየመጣ ያለው። ነገሮች ሁሉ በመመካከል በመደጋገፍ ነው እየተሰሩ ያሉት እና አውሮፓም አሁን ሰሞኑን የተካሄደው እኛ በደንብ የተነጋገርንበት ጉዳይ ነው። አንድ ላይ ማካሄድ ስለማይቻል እነሱ የራሳቸውን ደግሞ አውሮፓ ይመስሩት እና ከዛ በኋላ በጋራ ተጣምረን አንድ ላይ ሆነን የምንሰራበትን ሁኔታ እናመቻቻለን ብለን የተነጋገርነው ጉዳይ ነው እንጂ ከኛ የተነጠለ የተለየ ነገር አይደለም ማለት ነው ከአብሮነት ኢትዮጵያም ጋራ ይሄ ስብስብ አሁን መድር እንትኑ ፎረም የሚባለው ስብስብ በጋራ ነው እየተመካከርን ነው እየሰራን እና በዚህ አይነት እንቅስቃሴ ውስጥ ነው ያለ ነው። ይሄ እንቅስቃሴ በአጭር ጊዜ በጣም ወደተባበረ ተባበረ ወጥ ወደ ሆና እንቅስቃሴ ይገባል የሚል እምነት። ከዛ በኋላ ምንድነው የሚያስፈልገው? ልደቱ አደገኛችሁም። ምክንያቱም አሁን ኢትዮጵያ ውስጥ ቀደም ሲል ያንተን ስጋትም የብዙዎቻችንም ስጋት ነው ይሄ አገዛዝ ድንገት ክምብልል ይችላል። የመሆን እድል ደሞ አለው። ድንገት ጠዋት ከእንቅልፋችን ከንቅልፋችን ስንነቃ አብይ አህመድ በስልጣን ላይ ላይኖር ይችላል። በእንደዚህ አይነት ሁኔታ ያለች ሀገር ላይ እንደ አገዛዙ ሊወድቅ ይችላል፣ ግን የኢትዮጵያ ሀገረ መንግስቱ እንዳይፈርስ ከፍተኛ ጥንቃቄ መደረግ አለበት። ከዛ አንጻር የእናንተ አሁን እንግዲህ የኔዘርላንዱ እንትን ያ ከተካሄደ ከሁለት ወር በኋላ ይመስለኛል የተካሄደው በጣም የሆነ ማዝገም ነገር ይታያልና ካለው ችግር አንጻር አልዘገያችሁም? ፍጥነት አያስፈልግም? በአጠቃላይ የትብብሩን እንቅስቃሴ ካየን አወዘግተናል። ምንም ጥርጥር የለውም። ይሄ ከአመታት በፊት እኮ ልንሰራው የሚገባ ጉዳይ ነበር። እኔ በእኔ በኩል ታስታውሳለህ አይደል እ ኖ የእነ ዶክተር አብይ አገዛዝ ሊያሻግረን አይችልም፣ አዲስ የሽግግር ሂደት ነው የሚያስፈልገን። ስለዚህ ተቃዋሚዎች ተባብረን በሽግግር አጀንዳ ላይ መግፋት አለብን፣ በሰላማዊ ህዝባዊ እምቢተኝነት ላይ መግፋት አለብን። ከአመታት በፊት ነው ያነሳው ጥያቄ። ግን ተቀራራቢ አስተሳሰብ አልነበረንም ያኔ እንደምታስታውሰው አደናጋሪ መንግስት ነው የነበረው። ብዙ ሰዎች በተሳሳተ መንገድ ስርዓቱን ይደግፉ የነበሩበት ወይም ደግሞ በመሀል ሁለት ልብ የሆኑበት ሁኔታ ነው የነበሩ፣ እና ያ ተገቢ ያልሆነ ጊዜ ወስዷል። ጊዜ አባክነናል፣ ዘግይተናል። የሚለው ምንም ጥርጥር የለውም። ዘግይተናል፣ ግን ደግሞ የሀገርና የህዝብ ጉዳይ ብንዘገይም መቅረት ያለበት ጉዳይ አይደለም። በተቻለው ጊዜ የግድ መፈጠር አለበት። ስለዚህ አሁን እነዛ ብዥታዎች ጠርተው ይህ አገዛዝ የማንም ወኪል እንዳልሆነ ለሁሉም ህዝብ ጠላት ሆኖ የመጣ አገዛዝ እንደሆነ የሁሉንም ህዝብ ህልውና የሚፈታተን አገዛዝ እንደሆነ በቂ የሆነ አንደርስታኒግ ተፈጥ ካልተባበርን በስተቀር ሁላችንም እንጠፋለን፣ ሁላችንም እንጎዳለን የሚል ጠንካራ የሆነ አስተሳሰብ መፈጠር ጀምር። አሁን ወደ ተግባራዊ እንቅስቃሴ እየተገባ ይሄ እኔ በጣም ቢዘገይም በጎ ጅምር ነው። ይሄ በፍጥነት ማጠናከር ያስፈልጋል የሚል እምነት አለ። ይዘግይቷል የምትለው ግን አዎ ከዓመታት በፊት እኩል እናካሄደው የሚገባ ጉዳይ ነው ትግሉ ሰላሳ ምናምን ዓመት ሀያ ሰባት ዓመት መጀመሪያ ያካሄድ ነው። ትግል እኮ የተጠለፈው ዝግጅት ባለማድረጋችን እ ቁጭ ብለን እነ ቄሮን እነ ፋኖን ውጤት ያመጣሉ ብለን ስለጠንበቅን። የለም ተቃዋሚ ኃይሎች ይሄን ትግል በቁጥጥራችን ስር ማዋል አለብን፣ በእቅድና በስልት በድርጅት ካልተመራ ይጠለፋል፣ ይኮላሻል ስንል ነበር እኛ በ2007 በ2008 እየሰማን አልነበርም። እንደፈራ ነው በቃ። ትግሉ ተካሄደ። መስዋዕትነት ተከፈለ። መጨረሻ ላይ ግን አፈጮሌዎች እዛው ኢህአዴግ ውስጥ ያሉ ጠልፈው ወሰዱት። አሁንም ላለፉት ሰባት ዓመታት ጊዜ ነው ያጠፋ። ግን የሀገርና የህዝብ ጉዳይ አንድ ቦታ ላይ ተስፋ ቆርጠህ የምታቆመው አይደለም። የፈለገ ብትዘገይ ኤኒታይም ተስፋ ሳትቆርጥ ብቀጥልበት የሚገባ ጉዳይ ነው። አሁን በጣም በጣም የበሰለ ሁኔታ እየመጣ በጣም በጎ የሆኑ ተነሳሽነቶች እየተፈጠሩ ሪሊ ይሄ በድርጅት የመጓተቱ ጉዳይ ራስን አሸናፊ አድርጎ ለስልጣን የመብቃት ሰልፊሽ የሆነ ኢንተረስት በጣም በጣም እየተረሳ እየመጣ ኖ ይሄ ጉዳይ የህልውና ጉዳይ ነው፣ የሀገርና የህዝብ ጉዳይ ነው፣ የስልጣን ጥያቄ አይደለም የሚለው አስተሳሰብ በጣም በብዙዎቻችን ዘንድ ተቀባይነት እያገኘ እና ይሄን መደገፍ አሁን ማጠናከር ማበረታታት ነው የሚያስፈልገው። እንዳልከው አሁን ይሄ መድረኩ ከተፈጠረ ወደ ሁለት ወር ሆነው። ያ ማለት ግን ሁለት ወር ወይም አውሮፓ እንቅስቃሴ እስከሚካሄድ ድረስ ዝም ብለን ተቀምጠናል ማለት አለ ኮሚቴዎች አቋቁመን ስራዎች እየሰራ ነው። በሳምንት አንድ ቀን ሁለት ቀን እንገናኛለን። እኔ አሁን ሶስት አራት ኮሚቴዎች ውስጥ ስብስቦች ውስጥ ኦልሞስት ዴይሊ ልትለው ትችላለ። እረፍት የለኝም። እንቅስቃሴ እያደረግን ነው። ግን ይሄን ሁሉ ደግሞ ድካም ሊያስቀር በሚችል መልኩ ይሄን የተበታተነ አሰራር ሊያስቀርና ወደ አንድነት ወደ ወጥ ሆነ ትብብር እንዲመጣ ደግሞ ማድረግ ይጠበቅ። ፍላጎቱ ተነሳሽነቱ አሁን ተፈጥሯል አሁን ከሌሎች የሚጠበቀው ከሚዲያው የሚጠበቀው ከፓርቲዎች የሚጠበቀው ከህብረተሰቡ የሚጠበቀው ይሄን ነገር የበለጠ መግፋት ማጠናከር መደገፍ ነው። መተቸቱ ላይ ማተኮሩ አይመስለኝም። ትች ጥሩ ነው። የበለጠ ያጠናክርናል። ጉርልታችንን እንድናያደርገናል። ዋናው ነገር መተቸቱ አይመስለኝም። ዋናው መደገፉ ነው፣ ማጠናከሩ ነው። እና ወደ ትክክለኛው አቅጣጫ የመግባት ሰፊ የሆነ አዝማሚያ እየታየ ነው። ይህን እንደ ትልቅ እድል ቆጥሮ እንደ ትልቅ እድገት ቆጥሮ የበለጠ እንዲተናገርና ቅድም የጠየቀው ጥያቄ ይሄ ከመድረክ ውይይት ከጽሁፍ ወጥተን በተጨባጭ መሬት ላይ አገዛዙን መጀመሪያ ሊያንቀጠቅጥ የሚችል እየተንቀጠቀጠ ነው፣ ወረድ ጀምሯል። በወሳኝ መልኩ ማንበርከክ የሚችል ህዝባዊ ትግል በአጭር ጊዜ ማቀጣጠል አለብን። ይሄን ማድረግ አለብን። ይሄን ስናደርግ ከዘገየን፣ ይሄ መንግስት በእኛ ትግል ብቻ አይደለም በራሱ የውስጥ ችግርም ሊፈረካከስ ይችላል። ያኔ ይቺ ሀገርና ህዝብ ምንድን ነው እጣ ፈንታቸው ወዴት ነው የሚሄዱት የሚለውን ነገር ቆም ብለን ማሰብ አለብን። ስለዚህ በጊዜ የለንም ስሜት ነገ ሳይሆን ዛሬ ነው ይሄን ነገር መስራት ያለብን በሚል ሴንስ ኦፍ አርጀንሲ መንቀሳቀስ ነው ያለው እኔ በዛ ስሜት ውስጥ ነው በዛ ሙድ ውስጥ ነው ያለሁት መሳይ እውነቱን ልንገርህ በዛ ሙድ ውስጥ ነው ያለሁት እኔ ራሴ እድሜዬን እየተሻማሁ ነው ሰው ነኝ ተሰባሪ ነኝ ነገ ላልኖር እችላለሁ ይችን ያለችኝን ጊዜ የዚህ ሀገርና ህዝብ ሁኔታ እንዲቀየር ምን ማድረግ አለብኝ ብዬ በዛ አይነት ስሜት ሙድ ውስጥ ሆኜ ነው እየሰራሁ ሁላችንም ወደዛ አይነት አቅጣጫ ውስጥ መግባት አለብን። ከገባን እጅግ ደካማ የሆነ ህዝባዊ መሰረት የሌለው መንግስት ነው በስልጣን ላይ ያለው። በአጭር ጊዜ የህዝብ ትግል ሊፈረካከስ የሚችል ሊበታተን የሚችል ኃይል ነው ያ። በዚህ ምንም ጥርጥር የለኝ። ይሄ መንግስት ሰባት ዓመት መቀጠል የቻለው በምንም በሌላ ምክንያት አይደለም። በእኛ ድክመት፣ በእኛ ለመተባበር በእኛ ተግቶ አለመስራት ነው እንጂ ተግተን ከሰራን እዚህ መጽሐፌ ላይ ያስቀመጥኳቸውን አስራ አንድ ቅድመ ሁኔታዎች በአጭር ጊዜ ማሳካት ከቻል የቀናት ጉዳይ ነው፣ የሳምንታትም አይደለም። አቶ ያሬድ ሀይለ መስቀል በቀደም ትችት እያቀረበ ነበር በእኔ ጽሁፍ ላይ እና 45 ቀን አበስተዋል ነው ሲለኝ ነበር። እውነቱ እነዛን ስራዎች ከሰራን 45 ቀንም አይቆይም። ሰሞኑን የጀንዚ እንቅስቃሴ የተካሄደባቸው ሀገሮች ያሳዩት እውነታም ይሄ ነው። አንዳንዶቹ መንግስት የቀየሩት እኮ በሁለት በሶስት ሳምንት ነው። መሳይ አርባ አምስት ቀንም ወይም ደግሞ ስድስት ሳምንት አላስፈልጋል። ኢትዮጵያ ውስጥ ከዛ በባሰ ፍጥነት ሊመጣ ይችላል። እና ሪሊ ይሄን ስሜት ይሄን የተፈጠረ ኢነርሻ ይዘን መቀጠል ነው ያለብን። እና ሚዲያው እዚህ ላይ ነው ርብርብ ማድረግ ያለበት። እኔ እንደው በዚህ አጋጣሚ መማፀን የምፈልገው ፕሊስ፣ ይሄ እነ አብይ አህመድ በየጠዋቱ ብቅ እያሉ የሚሰጡንን አጀንዳ እየተቀበልን ማስተጋባት የለም። እርግጥ ነው መገናኛ ብዙሀን ዜና መስራት አለባችሁ። ለእሱ የሚጠቅማችሁን መረጃ እየተቀበላችሁ ሰው ዋናውን ጊዜያችንን ማጥፋት ያለብን ትኩረታችን መሆን ያለበት በተለይ ፓርቲዎች መሆን ያለበት በራሳችን አጀንዳ እኛንን አጀንዳ ማቀበል ያለብ እኛንን የፖለቲካ አጀንዳውን መምራት ያለብ እኛንን እነሱን ተከታይ ማድረግ ያለብ እንጂ እነሱ አጀንዳ እየሰጡ እኛን ተከታይ ሊያደርጉን አይገባም። እምርሳውና የእነሱን ወግ ይሄ ትርኪ ምርኪ ወግ አሁን እስቲ እንደ ሶፉመር ዋሻ የተካሄደውን ውይይት እንኳንስ በሱ ጉዳይ መነጋገርና ማዳመጥ ምን ይጠቅማል? ምን ይጠቅማል? የአሻንጉሊቶች ስብስብ ነው። አሳፋሪ የሆነ ኢትዮጵያዊነትን እንድትጠላ የሚያደርግ ስብስብ ነው። ያየ ነው። በእነሱ ጉዳይ መወያየትና ጊዜ ማጥፋት ምን ይጠቅመና የዛን ግማሽ አንድ ሶስተኛ በጃይካ ቃል ኪዳን ላይ በግንቦት ማንፌስቶ ላይ መነጋገር ነው የሚጠቅመን ነው። ምክንያቱም እነዛ አጀንዳዎች ናቸው ለወቅቱ ጥያቄዎቻችን መልስ የሚሰጡ። እንዴት ነው ጠንካራ ሕዝባዊ እምቢተኝነት አካሂደን በአጭር ጊዜ በቀላል መስዋዕትነት ይህን መንግስት የምናንበረክከው የሚለውን ጥያቄ የሚመልስልን የአጀንዳ ነው። እዛ ላይ ነው ጊዜያችን ማጥፋት ያለብን። በትግልም በራሱ ውስጣዊ ችግርም ለውጥ ከመጣ አገሩ እንዳይፈርስ ህዝቡ ወደ ባሰልቂት እንዳይሄድ ምን አይነት የተዋጣለት ሽግግር ነው ሊኖረን የሚችለው? እንዴት ይቻላል? ይህን የሚመልስ አጀንዳ ነው የጃይካ ቃል ኪዳን። እሱ ላይ ነው ጊዜያችን ማጥፋት ያለ እንደም ለወጡ በዚህ ላይ ምናልባት ጥያቄውንም ሳትመልስ እንዳታልፎ በሚል ነው ያው ኢትዮጵያ ሀገራዊ ንቅናቄ የህዝባን ቢተኝነት ላይ አተኮረ መጠነሰፊ የሚዲያ ስራ ለመስራት እየተዘጋጀ እንዳለ ቀደም ሲል ገልጬላለሁ እና አሁን ይህ ሀገረ ከኦፒ ላይ ያሉትን አንኳር ሀሳቦች ወስዳቸው ሚዲያዎች ላይ ክፍተት አለብን ያልከውን በሙሉ ነው የምቀበለው። የአብይ አህመድን ዜና መዋል እየተከተልን የምናደርገው ነገር በትክክል መቀየር አለበት። ያው የሚዲያ ተግባር ስለሆነ አንዳንዴ ዜና ከመስራትም አንዳንድ ነገሮችን ከማንሳትም ነው ያው መንግስትም ስለሆነ ህዝብንም እያደናገረ ስላለ የሚያደናግራቸውን አጀንዳዎች እግር በእግር እየተከታተሉ ለማምከንም ለማርከስም በሚልም ነው። ለማንኛውም ይህ ሀገረ ካኦፒ ላይ ያሉትን ሀሳቦች አንተም እንደው በተወሰነ መልኩ ሌሎች ሰዎችንም መድበት ሲንፈጥረ እነዚህን ሀሳቦች እንደው በየጊዜው ምንመታበት በየጊዜው አጀንዳ እያደረገ ምናመጣበት፣ ምንወያይበት መጽሐፉ እየተተረከ እንዳለ አካሉ ብዙ ሰዎች ወደውታል። እሱንም ትረካውንም በደንብ ማስፋፋት የሚገባ እንደሆነ ግን በየአጀንዳዎቹ ላይ አጀንዳ ተቀርጸው በዚህ ሳምንት ይሄ ጉዳይ ላይ እንደው በስፋት እንሂድበት የሚል የተቀናጀ አንድ የሚዲያ እንትን መፈጠር ያለበት ይመስለኛል። በየምዕራፉ ያሉትን ነገሮች በተናጠል የጃይቃ ስምምነትንም የግንቦት ማኒፌስቶንም እነዚህም በሙሉ በተናጠል የምናይበት እያንዳንዱ ወደ 12 ምዕራፎች መሰሉኝ ያሉት የ45 ቀናቱ እያንዳንዱ ወይ ሁለቱን ሶስቱን አንድ ያደረጉ መወያየትና አጀንዳ ማድረግ ይገባል። እንደዚህም እያሰብን ነው። እኔ በግሌም ምናልባት ከእናንተ ጋር ተቀናጅተን የበለጠ እንደምንሰራ ተስፋ አድርጋለሁ እና እንደው ከሀገራዊ ንቅናቄ ጋርም እንደዚሁ በትብብር መስራት ካለባችሁ ወይም ደግሞ እንደው ተመጋግባችሁ መሰሩበት ነገር ካለ በጣም የተቀናጀና አንድ ወጥ የሆነ ግንዛቤ በህብረተሰቡ ያገኛል ከሚልም ነው። ምናልባት ከእነሱ ጋርም ስላለው ሁኔታ የምትለው ነገር ካለ። ንቅናቄው ጋር እኮ አሁን ኦልሞስት አብረን እየሰራን ነው እኮ ያ የተፈጠረው ፎረም የአብሮነት ሰዎችም አለንበት፣ የንቅናቄው ሰዎችም አሉበት የሲያት ላይ ህብረት የፈጠሩት የኦሮሞ የፖለቲካ ኃይሎች አሉበት። ከዛ በተናጠልም የተለያየ እንቅስቃሴ የሚያደርጉ ኃይሎች ከደቡብም፣ ከሶማሌም፣ ከሀረሬም፣ ከተለያዩ ክልሎችም ከትግራይም የመጡ ኃይሎች አብረው እየሰሩበት ያለ። ስለዚህ ንቅናቄው በተለይ በህዝባዊ እምቢተኝነት ጉዳይ ላይ የበለጠ የመስራት ፍላጎት እስካለው ድረስ በእኛ በኩል አብረን ተባብረን ለመስራት ምንም ወደኋላ የምንለው ነገር የለም። ምንም ቅድመ ሁኔታ የለም። ምንም ይህን ከተደረገ ነው ይሄ ካልተደረገ ነው። ከከሌ ጋር ሰራለሁ ከከሌ ጋር አልሰራም የሚል ነገር እኛ ጋር ምንም ቦታ የለው። ስለዚህ እኔ በአሁኑ ወቅት ስልኬን አንስቼ ለመደወል በዚህ ጉዳይ ላይ አብረን እንስራ፣ እንነጋገር ለማለት የማልችለው አንድም ሰው የለ ነው። አንድም ሰው እነዛ ሰዎች ሁሉ ከኔ ጋር አንድ አይነት አመለካከት ኖሯቸው አይደለም። ለእኔ ወይም በጎ ያስባሉ ብዬ ስለማመን አይደለም። በቃ አሁን ቅድሚያ ልንሰጠው የሚገባው ጉዳይ የግል ጉዳይ አይደለም። የቡድን ጉዳይ አይደለም። የአካባቢ ጉዳይ አይደለም ወይም ደግሞ የአይዲዮሎጂ ጉዳይ አይደለም። የዲሞክራሲ የምናምን አጀንዳ ጉዳይ አይደለም። በቃ የሀገርና የሕዝብ ሕልውና ጉዳይ እንደ ሀገርና እንደ ሕዝብ የመቀጠልና ያለመቀጠል ጉዳይ ነው። እንዲህ አይነት ከፍተኛ የሆነ አጀንዳ ከፊት ተቀምጦ ምንም አይነት ቅድመ ሁኔታ ሊኖር አይገባም። ከከሌ ጋር አልገናኝም ከከሌ ጋር አልሰራም ልንል አንችልም። ይህን የምንል ከሆነ አንደኛ የአደጋው ክብደት አልገባንም ማለት ነው። ሁለተኛ ለውጥ ለማምጣትም አልተዘጋጀንም ማለት ነው። ሰልፊሾች ነን ማለት ነው ስለዚህ ምንም ጥርጥር የለውም ማለት ነው እኔ በዚህ አጋጣሚ የማስተላልፈው መልእክት ከተባብረን የማንሰራው አካል የለም በእኛ በኩል ዝግጁ ነን በቅንነት ነው የእያንዳንዱን እንቅስቃሴ አሁን የንቅናቄውን እንቅስቃሴ የምናየ እና ተባብረን ለመስራት ወያር ሬዲ ይሄ አሁን እየተፈጠረ ያለው በተለይ እንትኑ ራሱ የአብሮነትም እንቅስቃሴ በተለይ የዚህ የፎረም እንቅስቃሴ ይሄን ነው ይሄን አሁን የትብብር ስሜት ተፈጥሯል። ብዙ ትብብሮች በተለያየ አቅጣጫ እየመጡ ነው። እሰየው ነው። ይሄ መበረታታት አለበት። ግን ደግሞ ሌላ ፉክክር እንዳንፈጥር፣ ሌላ ቅራኔ እንዳንፈጥር ደግሞ ይሄ ኃይል ወደ አንድ የተባበረ እንቅስቃሴ እንዴት ይግባ የሚለው ዋና አጀንዳ አድርገን እየተነጋገርን እና ሪሊ በጣም ጥሩ መንፈስ ነው ያለው። ይሄን በደንብ ማገዝ ያስፈልጋል። ይሄ ሀገረ ካፒ ላይ ባሉት አጀንዳዎች ዙሪያ እኔ እያሰብኩበት ነው። መገናኛ ብዙሃኑ ትብብር እስካለ ድረስ ሌሎች ሰዎች በዚህ ጉዳይ ላይ ሀሳብ አለን፣ ትችት እናቀርባለን፣ የበለጠ የሚያጠናክር የሚያሻሽል ሀሳብ አለን እስካሉ ድረስ መወያየት እንችላለን። ተወያይተን የጋራ ሰነዳችንን እናደርገው። እኔ ያዘጋጅሁት ሰነድ እንደው በእርግጠኝነት በወጥነት ችግራችንን ይፈታል እያልኩ አደለም። አንድ የመነጋገሪያ መነሻ ሰነድ ግን ይሆናል፣ ረቂቅ ሆኖ ያገለግላል። ምክንያቱም እኔ ዝም ብዬ በስሜት የጻፍኩት ነገር አደለም የ33 ዓመት የትግል ተመክሮዬን ንባቤን ልምዴን መሰረት አድርጌ ነው የጻፍኩት የኢትዮጵያን ተጨባጭ ሁኔታ መሰረት አድርጌ ነው የጻፍኩት እያንዳንዱ አረፍተ ነገር አይደለም እያንዳንዱ ቃል በምክንያት ነው እዛ ላይ የተቀመጠ ስለዚህ ሪሊ መነሻ ሀሳብ ይሆናል የሚል እምነት አለኝ ግን ደግሞ ኢትዮጵያ ብዙ የፖለቲካ ቅራኔ ነው ያለው ብዙ የፖለቲካ አስተሳሰብ ነው ያለው ያ ሰነድ እንዳለ ለሁላችንም ይጠቅማል ብዬ ደግሞ አላምንም መሻሻል አለበት መጠናከር መዳበር አለበት ከዛ በኋላ የጋራችን እናደርገዋል ያ የኢትዮጵያ ሕዝብ የጋራ አጀንዳ እንዲሆን ማድረግ እንችላለን የሚል እምነት አለኝ። በመነሻነት ግን ይሄ ከበቂ በላይ የሚያሰራ ሰነር፣ የሚያወያይ ሰነር ነው የሚል እምነት አለኝ እና ሪሊ መገናኛ ብዙሀንም ትኩረት ስጡት፣ ፓርቲዎች በተለይ አገር ቤት ያላችሁ ፓርቲዎች ትኩረት ስጡት፣ እንወያይበት።